ሄለን በራሷ ተነሳስተ ኢንቪዲዮ አትሰራ፣ ከጀርባ ሰው አለ። እንደ ባጠፋ እንኳን ባጠፋ እንኳን ማለት ነው። እንዴት በዚህ ደረጃ ሰው ሚዲያ ላይ ወጥቶ የሰውን ስም በዚህ ደረጃ ምን ማለት ነው? እኔ እሷን ስንት ነገር ሸፍኛል። እንደምኖረው ለባትም ሰው ማለት ነው ይሄ ባህሪዋ በዚህ ከቀጠለ ነገር እኔ ነው ጓደኞት ባይዘው ያብቅቷል። አሁን የመጣሁት እራሴን ንጹሕ ለማድረግ ብቻ ነው። አለቀ ወርት መልካቺ ስንጫወት ያኔ ሆነን እኔ ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ማውራት እንዳለብኝ እራሱ አላውቅም፣ እውነት ለመናገር አሁን ያለሁት ኤርፖርት ነው። ማርያምን በጣም ደንግጬ ማለት ሄሉ፣ ምን እየተካሄደ እንደሆነ እራሱን አልገባኝም። በቃ በጣም ነው ያስደነገጠች። እኔ ሄለንን አላቃት ማለት በዚህ ደረጃ እንደዚህ አይነት ነገር ስሜ አልተጠቀሰም እንጂ እኔ ነው የሚያመለክተው። የሶስት ዓመት ጓደኛ እንደዚህ ምናምን ምንድን ነው? እኔ በጣም ስላልገባኝ ነው ደንግጬ። በቃ ትኬት ቆርጬ መሄድ አለብኝ ብዬ መ አስቸኳይ ማለት እና ጓደኝነት ይሄ ነው እንዴ? እንኳንስ ምን እንደተፈጠረ እንኳን የማላቅ ልጅ እንደው አጥፍቼ እንኳን ቢሆን እንደዚህ ሚዲያ ላይ የሚያስወጣብን ነገር አለ? ያሳለፍናቸው ጥሩ ነገሮች አይበልጥም? መወቃቀስ ካለብን ቤታችንን ዘግተን አይደል መወቃቀስ ያለብን። በዚህ ደረጃ ሰው የገደልኩ እስኪመስል ድረስ እንደዚህ ሚዲያ ላይ ምንድን ነው? እኔ በጣም ነው የደነገጥኩት እ ሉ ሲጀመር ሄሉ በራሷ ተነሳሽነት ይህን ቪዲዮ ሰርታለች ብዬ አላምንም በጭራሽ። ማለት ሄሉ ይህን ቪዲዮ ራሷ አስባ ምናምን ሰርታለች ብዬ አላስብም እኔ ሄሉን በደንብ ነው ማውቃት እኔና ሄሉ በክፉም በደጉም ጊዜ አብረን ያሳለፍን ሰዎች ነው ማለት እኔ ለራሴ ከሚዲያ ከራኩኝ ዘመን የለኝም ከሚዲያ ርቅ ያለው ሌላ ብዙ የማስጨርሰው ነገር ነበረ በራሴ ጉዳይ ቢዚ ነበርኩኝ ምን እንደተፈጠረ አላውቅም በጣም በጣም እኔ ሄለን በሚዲያ ላይ ስሜን ማውጣትሽ አላውቅም ብቻ፣ ና ውድ ቤት ሰዎች እኔ እና ሔለም ማለት እኮ በክፉ ቀን የነበርኩ ሰው ነኝ። ሦስት ዓመት መታቀኝ ሰው ነው። እንደው ባጠፋ እንኳን ባጠፋ እንኳን ማለት ነው። እንዴት በዚህ ደረጃ ሰው ሚዲያ ወጥቶ የሰውን ስም በዚህ ደረጃ ምን ማለት ነው? እኔ እሷን ስንት ነገር ሸፍኛለሁ እንደ የምኖረው። ብትበድለኝ እኔ ሚዲያ ወጥቼ እናገራታለሁ? እንኳንስ አልበደለኝ። እንዴት እንደተፈጠረ አላውቅም። እኔ በሷ ፐርሰናል ላይፍ ገብቼ አላውቅም። በዩቲዩብ ስጠየቅ እንኳን አያገባኝም። በማል አልገባም። ምንም ሰው እንኳን አይደለም። በእርግጥ አሁን እሷ እንዲያርጎኛል እንዲያርጎኛል ብላ ምንሽን ያደረገችው ነገር የለም፣ ግን እኔ በሷ ፐርሰናል ላይፍ እንኳን ገብቼ አላውቅም እና ቤተሰቦቼ በቃ እኔ ለና ለተመልካችም ለሄለን ፋሚሊዎችም ለኔም ፋሚሊዎችም ክብር ስላለኝ ነው የምር ስራይን ሌላ ነገር ነበረብኝ። ትኬት ቆርጬ እየሄድኩ ያለሁት እኔ አላቅም። በጣም ነው ያስደነገጣችሁ። የእውነት ለመናገር ጓደኝነት ትርጉሙ ገና ሄለን አልገባትም። ሲጀምር ከጀርባ የሆነ ነገር አለ እንጂ ሄለን በራሷ ተነሳስተ ይሄን ቪዲዮ አትሰራ። ከጀርባ ሰው አለ። እኔ እንደዛ ነው የማስበው እንጂ ሄለን እኔ በእኔ እንደምትተማመነው በማንም አትተማመኑ። እኔም ደግሞ ሁሌም ቃሌን የምጠብቅ ሰው ነኝ። ግን ደግሞ ሳላቅም አጥፍቼ ከሆነ ሲጀምር ነው ያጥፍቻለሁ ብዬም አላስብም። ግን እንደው ቢሆን እንኳን ሚዲያ የሚያስወጣ ምን ነገር አለ? እንደዚህ ሰው የገደልኩ እስኪመስል ድረስ የዚህ ሁሉ ጨዋታ ጀርባ ሰው እንዳለ ግልጽ ነው። ምክንያቱም እኔ ጠፍቻለሁ ከሌለንጋ እንኳን ከተገናኘን በጣም ረጅም ጊዜ ይሆናል። በምን ምክንያት እንደዚህ እንዳደረገችም አልገባኝም። እቤተሰቦ ሶስት አመት ሙሉ ጓደኝነት ማለት የጓደኝነት ትርጉሞ የኔ ሰው የሚለ ትርጉሙ ይሄ ከሆነ በጣም ነው የማዝነው። እኔ ሄዳለሁ፣ ከራሷ ምን እንደተፈጠረ አረጋግጣለሁ። ለማን እንዳወራው ትናገራለች። በዙሪያ ያለ ሰው ይመሰክራል። እኔ በሌላ ነገር ልወቀስ እችላለሁ እንጂ ሚስት ሚስጥር የሰውን አሳልፊ አንድ ቀን ተናገር ላቅ። እሷም ምስክር ናት። ሰው የሆነ ነገር ብሏት ከሆነ እንደዚህ የምትሆነው ሰው እንዴት አስፍቶ አያስብም? ሰው እንዴት አስፍቶ አያስብም? ለማጣላት ነው ብሎ አያስብም ወይ? የሆነ ነገር ብቻ እንዴት አንድ ቀጥ ተብሎ ይታሰባል? እኔ ውድ ቤተሰቦች በጣም ነው የደነገጥኩት። የበረራ ሰዓት እስኪደርስ ይሄን ነገር መናገር ስላለብኝ እኔ በሰዎች መሃል እንኳን አልገባም ነው ምለው ስትጠየቅ? ሁሌም እንኳን አይደለም ምስጢር ላወራ ቀርቶ የራሴ ስንት ሀሳብ አለብኝ። የራሴ ስንት ችግር አለብኝ። ስንትና ስንት እኔ ታቆኛላችሁ ባህሬ አብረውኝ የሰሩት ይሁኑ ጓደኞቼ የሚሆኑ አንድ ቀን የሰውን ስም? በመጥፎ ነገር አንስቼ አላቅም። አንድ ቀን በህይወት ሚዲያ ላይ ሞጥቼ በአካል ሚሆን በምንም ሚሆን የሰውን ስም አጥፍቼ አላቅም። በቃ ላይፌን መቀጠል ሰው ነኝ፣ ያንን ሰው ትቼ ማልፈ ሰው ነኝ። እንኳን አደለም የኔ ቤስት ፍሬንድ ሄጄ ላወራ ቀርቶ አሁን ምን እንደተፈጠረ አላቅም። እናያለን፣ ምን እንዳወራው እናያለን። እስኪ በክፉ ቀን አብሬያት የነበርኩትን ሰው እንደዚህ ሚዲያ ላይ እኔም በዚህ ደረጃ ማድረግ ማለት እና እንግዲህ ቤተሰቦች እኔ ምንም ማለት አልፈልግም። እንሰማለን፣ ማንን እንደበደልን። እኔ በሰው ጣልቃ የማልገባ ሰው ነኝ። ከመሳቅ ከመጫወት ውጪ ዞር ብዬ እንኳን አላይም። ከሄደን ጋር ቤስት ፍሬንድ እንድሉን እንጂ ፐርሰናል ላይፏን ገብቼ አላቅም በህይወቴ። አያገባኝ የምምል አይነት ሰው ነኝ። እና ግን የጓደኝነት ትርጉሙን ግን አሳጠተሽኛል። በውስጥ ማናገር ትችያለሽ፣ እኔም ማናገር ትችያለሽ። በውስጥ መፍታት እንችላለን። ያለውን ነገር ሚዲያ ላይ የሚያስወጣ ነገር የለም። እንደ አጥፍቼ እንኳን ቢሆን እኔ እኮ አሁን አጥፍቻለሁ ብዬም አላስብም፣ ግን አጥፍቻለሁ እንኳን ቢባል ያሳለፍነውን ጥሩ ነገር አስበሽ፣ ትናንት በክፉ ቀን ከጎንሽ የቆንኩትን አስበሽ በውስጥ ከኔ ጋር መጨረስ ትችይ ነበር። ግን ዛሬ ምን አደረግሽ? እኔ ከመንጋ ከጀርቧ እኔ የእሷን ዙሪያ ሰው እኮ አላውቃቸውም ከአንድ ሰው እኮ በሳ ከሰላምታ ውጭ እኔ አዋርቻቸው እንኳን ማውቃቸው የለም እና በጓደኛ መሃል ክፍተት ሊፈጠር ይችላል። ልበድላ ትችላል፣ ልትበድለኝ ትችላለች። ግን የልብ ጓደኝነት ማለት ክፍተትን መሞላላት ነው እንጂ የሆነች ነገር ተፈጠረ ተብሎ እሱንም ሳይረጋገጥ ነው ሳይረጋገጥ ሚዲያ ላይ ወጥቶ ያዙኝ ልቀቁኝ። በዛ ደረጃ ያለውን ነገር እንሄዳለን፣ እናዋራታለን። ምን እንደምትል ብቻ መስማት እፈልጋለሁ። እውነቴን ነው እምላችሁ። በቃ እኔ እንደዚህ አድርጎ በኋላ ይቅርታ አልፈልግም። የምትጸጸችበትን ነገር ግን አደርገሻል። ስሜን በምን ስልጣን ነው እንደዚህ ሚዲያ ላይ ወጥተሽ የምታጠፊው? ለማንኛውም ውድ ቤተሰቦች በቃ ጭር ባለ ስፍራ ሳይኖር ትምልቃች ስንጫወት ያኔ ሆነን እኔና አንቺ ን ልብ አርፈን ባንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ ሳልፈን አሁን በጣም ያዘንኩት ነት ለመናገር አንደኛ በዓል ነው። በበዓል ምድር መምጣት አልነበረብኝም። እንደም ተቀየውንስ ህማማት ነው። ያለ ፕሮግራም ነው እዚህ ተገኘሁት። ምንድነው? እንደዚህ አይነት የህፃን ስራ መስራት እንዴ? ምን ሚዲያ የሚያስወጣ ነገር አለ ባልተረጋገጠ? ይኸውልሽ፣ አንደኛ ነገር ጓደኛ ለጓደኛ ክፍተት ሊኖር ይችላል። ልንጣላ እንችላለን። ሚዲያ የሚያስወጣ ነገር የለም። ገብቶሻል። ጥሩ ጊዜ ያሳለፈን ሰዎች ነን። ክፉ እና ደጋ አብረን ያሳለፍን ያሳለፈን ሰዎች ነን። ምን እዚህ ያደርሳል? ምን አጣርታ ምንድነው ቢያንስ ሰው ሊያጣላን ፈልጎ ነው ብላ አታስብም ወይ? የሆነ ነገር እኔ አላውቅም እኮ ኪዙ ምን እንደሆነ። ግን አንተ ጭራሽ አታውቅም? ምንም አላውቅም። ደውላ ተናገረችኝ፣ ዘጋችሁ፣ በቃ አለቀ። ምንድን ነው እንደዚህ የሚያስደርግ ነገር? እሷ ጋርም እንግዲህ ያለውን ነገር ለማጣራት ነው እኔም በደንብ። እሺ ምን አለ? አይ ጋሪ፣ አይ በጣም ነው ያዘንኩት። ያለ ፕሮግራም ነው እዚህ የመጣሁት ግን እዚህ ጋር ደግሞ ምንም ባላደረግኩት ሚስ አንደርስታንድ መደረግ አልፈልግም። ምን እንዳወራ አላውቅም። ባጠፋ እንኳን ባጠፋ እንኳን ምንድነው፣ እንደዚህ ሚዲያ የሚያስወጣ ነገር አለ? ያው እሷም እንግዲህ ተናዳም ይሆናል። ብቻ ያለውን ነገር አንተም ተረጋግተህ እንኳን መጣ። ዋናው መምጣት ነው፣ ደስ ይሆናል። እዚህ መምጣት ምን እዚህም ደግሞ ምን እንደምደረግ ምን አውቃለሁ። ግን ብቻ እስኪ ያለውን ነገር ከሷም ሆነንና ለማጣራት ትሞክራለህ። እንደዛ ቢሆን ይሻላል። ያው ሃይል ሶስት፣ ምንድነው ችግሬ ነው የምትለው እኮ

ከተፈታው እግዚአብሔር ይመስገን ተፈቶ፣ ነገሮችን ወደ ነበሩበት እንመለሳለን እንጂ የኔና ሷ ነገር በዚህ መልኩ ትናንት የነበርኩትን ሰው ሚዲያ ላይ ውጠታ ትሰጣኛለች። ተስፋንም አስቸግሪኝ ነው እዚህ ያመጣሁት። በጣም የሚያሳዝን ነገር ነው፣ ነገር በማላውቀው ሀገር እዚህ ብቻ። ግን ኃይልዬ አንተ አሁን እንኳን መጣ በቃ መምጣት በጣም ደስ ብሎናል። ምክንያቱም ያለውን ነገር ከሷ በጣም እኔም መስማት እፈልጋለሁ ማለት ነው እና አንተም መስማት ያለብህ ይመስለኛል። እኔ በብዙም ባይሆን አላ በትንሹ ነግራኛለች። ከዛ ግን ንዴቷ ነው እየቀደመ የነበረው። ጭራሽ ልታዳምጠኝ ሁሉ ፍቃደኛ አልነበረችም። ነገሮችን ተረጋግተሽ አስረጅኝ እያልኳት ነበር ግን ያው ልታስረዳኝ ፍቃደኛ አልነበረችም። እኔ እናንተን ጓደኝነት በደንብ ነው የማውቀው ረጅም ረጅም አመታት አብራችሁ እንዳሳለፋችሁ በጥሩ በሐዘንም በደስታም በብዙ ነገር ባህሪ ዛሬ መረዳት ነበረባት። በጣም ትልቅ ጥፋት ያጠፋችሁ በመጀመሪያ ደረጃ ማለት ነው የሰውን ወሬ ምናልባት ሰው አንተ ይሄ ባህሪዋ በዚህ ከቀጠለ ነገር አሁን የመጣው ራሴን ንጹህ ለማድረግ ብቻ ነው ደሞ ከራሷ አንደበት ምን የነገራትንም ሰው ይዛ ትመጣለች። ምን እንዳወራውም በምን ሰው ሲጀምር እኔ ቢዚ ነኝ ከሚዲያ ካራኩም ረጅም ጊዜ ታውቂያለሽ የለሁም እዚህ ሚዲያ ላይ ከየት መጥቶ ነው የእሷን ሰው ፐርሰናል ላይፍ እንኳን የማልገባ ሰው ነው። አያገባኝም የምል አይነት ሰው ነው። ምንም ጓደኛ አሁን ሌላ ነገር ላይ ልናወራ እንችላለን። ስለ ፐርሰናል ነገር ግን አያገባኝም የምል ሰው ነው። እንኳን አይደለም። አሁን እኔ እዚህ ምንም አላወራም። ራሷ ትምጣ፣ ነገ አገናኝ አናግራታለሁ። አሁን ሆቴል ተገናኝተን

ነኔናንቺ ባንድ ልባርፈን ባንድ ልባርፈን አብረን የሰማነው የፍቅር ዝፍን ሆነብን። ትዝታ ብዙ ማንኛውም ውድ ቤተሰቦቼ እኔ የመጣሁት ከእሷ ጋር ያለኝ ጓደኝነት ልቀጥልም አይደለም። የመጣሁት ያለውን ነገር ፈተቼ እውነቱ ወጥቶ ከዛ በኋላ ይሄዳል። በባህል ምድር እዚህ እንድንከራተት ስላረግሽን ግን እግዚአብሔር ስ